ሹባሃላ አንደኛ ማክሙ ልብሱል በንጠሎን ሱሪ መልበስን የተመለከተና ብዙ ጊዜ በሱሪ በመልበስ ሰዎችን ሙብተድዕ ታደርጋላችሁ ከሱና ታስወጣላችሁ ይባላል የሚል ነገር ነው የመጣው። አንደኛ ምንድን ነው እኛ ማንኛውም አካል ወንድሞቻችንን ከሱና ያወጣንበት ነገር የለም። ሱሪም በተመለከተ ሱሪ የለበሰ አህሉ ሱና አይደለም፣ ሱሪ የለበሰ ዓቂዳ የለውም አላልንምም አንመለምም አላልነመም አንመለምም አላልንም፣ አይባልም። ሱሪ የለበሰ ሱሪ ከዓቂዳ ጋር የሚያገናኘው ነገር የለም። ሱሪ የለበሰ ምን አህሉ ሱና ሱናን መያዝ አይችልም ያለ የለም። ሙተድ ልማ እናደርግም። ወንድሞቻችንም በዚህም ያወጣንበት ነገር የለም። ነገር ግን እንደ ምክር ነው የምንነጋገር፣ እንደ ተሸቡ ሰራዊት ይሄ በንቅሎን የሚባለው በንቅሎን ዘመን አመጣሽ ወይንም የታይላንድም ሱሪ ይሁን የጣሊያንም ሱሪ ይሁን ዲዛይኑ ከዛ ነው አብዛኛው የመጣው ዲዛይን ከዛ ነው። ሀበሾች አያውቁትም ነበር። እጀጠባብ ምንም የሚባል ነበር፣ ሱሪ ቁምጣ ነበር የሚታወቀው። ወይ ደግሞ በጨፋው አለም ደዌይ ምናምን ሽርጥ ነው የሚታወቀው። በሶማሌ ሽርጥ ነው የሚታወቀው። በአፋር ሽርጥ ነው የሚታወቀው። ወደ ላይ የምትሄድ የራሱ የባህል ልብስ ነው ያለው አማራው ክፍል። ይሄ የታወቀ ነው። አዲስ የመጣ እንደሆነ ማንም ያውቃል። እምነቱ ሙስሊሞች ብቻ ሳይሆኑ ሌላ አካልም ያውቃል። ይሄ እስኪ ወይ ኢትዮጵያ ወደ ባህላችን እንመለስ ይላሉ። የኢትዮጵያ ባህል እንዳልሆነ ሁሉም ያውቃል። ስለዚህ ምንድን ነው ዋናው ነገር በንቅሎ ለሁ አፈታን ይላሉ። ታላቁ ኢማሙል አልባኒ ረሂመሁላህ ከመነሻ ነው የተነሱ እሳቸው እንደሚሉት ሌላም አካል የሚፈቅድ ይኖራል። ነገር ግን መነሻቸው የሚያሳምነን ብዙ ነጥቦች አሉ። ምን ሰራዊ ወይንም በንቅሎ የሚባል ነገር ለሁ አፈታ ሁለት አፋ ሁለት ማለት ሁለት አፋት ማለት ሁለት አደጋዎች ማለት ነው። አንደኛ የሐጅሙል አውራ አውረትን ምን ያደርጋል ግልጽ አድርጎ ያውጣል። ይህንኛውን ባትን ወይም ደግሞ መቀመጫን ስንጥቁር እስከ ማሳየት ድረስ ማለት ነው። ሀታ ራሱ የወንድ ባለ ዳልያል አዎ ያለ ያለ ወንድ ይሄ ስፋቱ የሚታወቅ የሚያስተውቅበት ማለት ነው። በሱሪ አማካኝነት ስንጥቆ ይወጣል። ይሄ እስከሚታይ ድረስ ነው የሚገለጸው አሉ። በተለይ ሶላተል ጀማዓ ላይ እፊት ላይ የሚቆም ሰው ይሄ ይታያል አንዱ አባት አውራ تحجم العورة حفرة تجلال أقول توي مية وتأك وانا كلهم عورة تحجم

ወንጀልም የሙስሊሞች ልብስ ነው። ሰሃቢዎች እኮ ቀሚስ ለብሰው ሽርጥ ለብሰው ነው ጥላ ሲዋጉ የነበረው። መቆፈር አቃተ፣ መነገድ አቃተ፣ መንቀሳቀስ አቃተ። ገጽ ታው ለምን የነገር መነሻ ይሆናል ለምን ተወጥሮ ይያዛል? በዚህ አንደኛ ይሄ ነው። ሁለተኛ አንደኛ ሶላት ላይ አደጋ ይፈጥርብናል። አንደኛ ተህጅመል አውራል አልኳቸው። ሀፍረ ተገላን አቡልቶ ያወጣል። ሱሪ የሚከለክሉ ብሎ ይናገራል። ሱሪ የሚከለክሉ ከምትል እናን ልበሱ፣ ለበሱ በለበት ነግራቸው፣ እንደው ነው እነዛ ሱሪ የሚከለክሉት ታሉ። እንደዚህ አቂዳ ተተዋቂዳ እየተናገርን ነው። ተውሂድ ይተናገሩ ነው። ሪፖርት ለነ ለእንደዚህ አይነት ሰው ማቅረብ የለብንም እኮ። ዛሬ አስገብቻለሁ። ዛሬ ስለ ተውሂድ አድርጌ ነበር። ቁጥጥል አንተ መንገድ የለብኝም እንደዚያ አይነት ሰው ማለት ነው። ቅራአትም እያቀራ ነው፣ አልርሻድ እየቀራ ነው፣ ኪታብ ተውሂድ እየቀራ ነው፣ ኪታብ ተውሂድ ፈውዛን ፈውዛን እየቀራ ነው። ወላሂ አቂዳ ላይ እንደ ሰለፍዮች ከቶ ማናለ ማናለ ከቶ ይሄ በጣም እርግጥ እቅጫል ትክክለኛ እርግጠኛ ሆኖ ሆኘ የምናገረው በሱሪ የሚተቸን አካል ራሱ አቂዳ ላይ ፍጹም አቂዳ ላይ ጎበዝ እንደሆኑ ሰለፍዮችን ጠንቅቆ ያውቃል። ሁለተኛ አቂዳ ቅድሚያ እንደምንሰጥም በደንብ ውስጡ ይረዳል ያውቃል።

ኩፋሮችን በተመሳሳይ ከለበሱትና ከተሰራጨ ተሸቡ አይሆንም ብለው የሚናገሩታል። ሌሎቹ ደግሞ ሲጀመር መጀመሪያ የነሱ ነው። እነሱ የሚታወቁበት ነው። እነሱ የተገለጹበት ነው። አስለመድ ነውና ነው። ታዲያ አንድን ተሸቡ የሚፈጥርን ነገር በማስለመዳችን ተሸቡህነቱ ይለቃል እንዴ? ይህ ያመጣል ጥያቄ ተሸቡህነት። እነሱም ስለለበሱት እኛም ስለለበስ ነው። አሁን እኮ አሰላሙ አለይኩም ለማለት እርሚያስ ይሁን መሐመድ ይሁን ይታቀዋል፣ እንታቀዋል በምን ታቀዋለ? ምን መለያ ነው? ምን አለ? ምን መለያ ያፍራል? ኩፍያ የሚያፍራል ጥምጣምም ገጭ ግጭ አድርጎ የለበሰው ለአንግዳ ቃርያ ሱሪ ነው የሚለብሰው እነዛ ሱሪ የሚከለክሉት ይቡታል ቃሪያዋን አውልቃት። ግን አይለ አይለ እዚህ ያለው ጎኖ ያለው እየተኛበት ነው። ይህ ቃሪ ያለበሰ ወየውለት ያወቀበት ለት ያለን ሰው ያወቀበት ስለዚህ እንዲህ ይላሉ እንዲህ ታላቅ ሸ ከዚህ ሐዲስ በመነሳት ነቢዩ ዓለይሂ ሰላቱ ወሰላም ቡዒቱ በይነ የደይ

እመር ተዋብበት በሸጠጠ እመርበት አጊጥበት። ይህንን ሁን ነው እንጂ አልበለዚያ ይህንን አትሥራ፣ በካፊሮች አትመሳሰል ታውኑ የተባለው እንጂ ሱሪ ለብሰሃል ሄድ ከዚህ ድራሽን አፋ አንተን ብሎ አህሉ ሱና ብለን የተናገር ነው ከአህሉ ሱናነት ያስወጣ ነው የለም። ላ ተክድቡ ዐለይና አተዋሽብን አደር በሏቸው፣ ንገሯቸው ቅድሚያ ለተውሂድ ነው የምንሰጠው ቅድሚያ ከሱሪ በፊት ለብዙ ነው የምንሰጠው ነገር ግን ስንናገር እንደ ቀላል አናይም ሙኻለፋ ሙኻለፋ ሲፈጠር ሙስሊሞች መካከል ህዝባችን በተለያየ በከረባቱ ገጭ እያለ ቃሪያ ሱሪ እየለበሰ ጆንትራል እየተቆረጠ ይምጣ እንዴ ይሄ መንተሸባሃ ቢቆሚን ፈሆሚን ከተባለ የፋሲቆች ነው ዲን ነው እንዴ ይሄ ካፊሮች ሲሄን ዲን አድርገው እዲን ጋር የተያያዘ ነገር ካልሆነ በስተቀር የካፊር አይባልም ይላሉ። ሮላንዱ መስሎ ሊመጣ አንድ ሰው ይህ ዲኑ እንደ ነሱ ሃይማኖት ያዘዋል እንዴ ዲን እኮ አይደለም ይሄ ነገር፣ ግን የፋሲቆች መታወቂያ ሆነ፣ አይቻልም። ፋሲክ ከታወቀበት አይቻልም። እነሱ ውስጥ እራሱ የሚከለክላለን፣ ሰፋ ያለውን ለበስ አድርገው ቃሪያውን ተው ይላል። አንድ ቀን አመንጠው ዲያዋይችን ይናገራል አለበለዚያ ለምን ሱሪ የሚለብስ ሰው? አብዛኛው የሀበሻ ህዝብ ሱሪ ስለሚወል በዚች ይኮረኩሩታል። እነዛ ጀል ብቻ እነዛ ሽርጥ ብቻ የሚሉት፣ ሱሪ ከለበስክ ጎግርህን ግርህን ይረግጡሃል። ሱሪ ከለበስክ ሰው አይደለም። ሱሪ ከለበስክ አንተ ሱና የለም አን ከነሱ ትባረራለህ እያሉ ይሉሃል። ለምን? ሱሪ ስለሚወድ ሰው በሱሪ አንቀው ልይዙ ይዙ። ሱሪ የሚይዘው ሰው አዕዙ ቢላ እንደ ሱሪ ይይዝሃል። በመናል ላ ላ ታው። ስለዚህ ከአሉ ሱና ያስወጣንበት የለም። ይህንን በደንብ አድርጋችሁ ያዙልኝ። አደራት አደራት። ሙስሊሞችን እንመሳሰል ነው እንልበስ እንልበሰው እንልበሰው። ሽርጥህን ልበስ አብሽር ሽርጥ። አላህ ሱብሐነሁ ወተዓላ የሆነ ትግል ጅሃድ ቢመጣ በምንድ ነው የምንዋጋው? ጀለብያችንን ጀለብያችን። ለዚህ ነው ታላቁ ኢማም አሁንም ኢማሙል አልባኒ ረሒመሁላህ አንድ የሆነ በንጥሎን የሚለብስ ሰው ረጅም ልብስ በላዩ ላይ ይልበስበት ይላሉ። ጃኬት ጠዊል ረጅም የሆነ ጃኬት በላዩ ላይ ይልበስበት ከኢኽዋንን አልፓኪስታንይን ወልህንድይ እንደ ህንዶችና እንደ ፓኪስታኖች እስከታይ እስከ ጉልበቱ ድረስ የሚወርድ ነገር ይልቀቅበት። ካራት መስራት አትችልም፣ በጀለብያ ትችላለህ። የእንትና እንትና አሰራው የምን የፓኪስታኖቹ አይነት አሰራር አለ አይደል? እንደሱ ታሰራዋለህ። በዛና በዚህ ይሄዳል፣ እንደፈልክ ትሰነዝራለህ። ችግር የለም፣ በጣም ቀላል ነው፣ ትሰለጥንበታለህ። ሱሪ ቃሪያ ሱሪ ለብሰህ ማታ እንደው ምንድን ነው ስሙ ቃሪያ ሱሪ ማታ አሳስቢና አጎታችን አ በፊስታን ይባላል ምለሱ ይሄ ሁሉ ትግል ተመልከት፣ ይሄ ሁሉ ትግል ይሄ ሁሉ ስቃይ፣ ወንድሞቻችን እንደዚህ እየሆኑ አረ ተውታች አትውረድ በለው እያን እየመከት እነዛ ጀለብ እያንትን የሚሉት ሽርጥ እዛ ቃሪያ ሱሪ የለበሰውን አታመጣው እኛ ጋር ትግል ከምትገል፣ ምን አይነት ዳዕዋ ነው? ምን አይነት አካሄድ ነው? ምን አይነት አረዳድ ነው? ምን አይነት ጭካኔ ነው? እጀለብያ ላይ ክላፍ አለ የለብን? ሽርጥ ላይ ክላፍ አለ የለብንም? ሽርጥ አትልበሱ የሚል የለም። ሽርጥ ክላፍ የለበትም፣ ሱሪ ግን ክላፍ አለበት። እስኪ ክላፍ ያለበትን ክላፍ ወደሌለበት ነው ከሱና ታወጡበት አላችሁና ነዋ። እናንተ ማነው አስወጣ ማነው ሙብተድ ያለ ሱሪዋን ለብሰ ሌላ ከሰራህ ሌላ ጉዳይ ነው። ሱሪዋን በመልበሰ አንተ ሱንያለህ ያለህ የለም፣ ተ ያለህ የለም። ሌላ ጉ አለ በሱሪ ያጥሯታል እንጂ ከሱሪ ጀርባ ሌላ አለች። እኛ እንተዋወቃለንና ነው በመስኮት ስለምንታያየው ሱሪዋ ሌለች ማአት ያመጣችው ከሱሪዋ ጀርባ። ሱሪዋ ተለብሳ ግን ብዙ አለች።